እኔ ዩኒቨርሲቲ መምህር ነኝ። ከስምንት ዓመት በፊት ወደ አሲስተንት ፕሮፌሰር ሲሸጋገር 356 ዶላር አካባቢ ይከፈለኝ ነበር። አሁን አሶሴት ፕሮፌሰር ነኝ። ኔት ሳለሪዬ 99 ዶላር ነው። መቶ ዶላር ነው ባይሞላም፣ ክቡር ሚኒስትር ይህ ኦነስትሊ ዝቅተኛ ደመወዝ ብቻ ሳይሆን ኢምቦራልም ነው። የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርስዎ በኩል ሲሰጥ የነበረው መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻል። ግን በሚኒስትሪ በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪ በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቀርብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እናያለን። በእኔ በኩል እንደዚህ አይነት ውሳኔ ሀሳቦች ከመጡ ቀድሜ መደግፈው መሆኑን መግለጽ ፈልጋለሁ። ሌላው በሪፖርቱ ያልተካተተ ጉዳይ ግጭት ባለባቸው አካባቢዎች በተለይ በኦሮሚያ በአማራና በትግራይ በአፋርም ጨምሮ ኦልሞስት ወደ 10 ሚሊዮን የሚደርሱ ህጻናት እዚህ ሪፖርቱ ላይ ያለው ሌላ ነው። ዩኒሴፍ ላይ ቅርብ ጊዜ ያወጣው ሪፖርት 10 ሚሊዮን ያደርሰዋል። አማራ ክልል ወደ 4.3 ኦሮሚያ 3.2 በትግራይ 1.2 የሚደርሱ ህፃናት ትምህርት ገበታ ላይ የሉ። እንደዚህ አይነት ችግር ሲኖር ደግሞ በኢመርጀንሲ ሪስፖንስ ያስፈልጋል፣ ኢንተርቬንሽን ያስፈልጋል እና በቅድም በሪፖርት ክንውኑም ላይ የሚታይ በጊዜ የተገደበ የቅድ ክንውን አልቀረበልንም። እነዚህን ችግሮች አሬስ ለማድረግ አትሊስት ግጭቶች እስኪቆሙ ድረስ ኢንዘ ሾርት ተርም መፍትሄ ተብለው የሚወሰዱ ነገሮችን በሪፖርት ውስጥ አልተካተተምና የትምህርት ቤቶች ቁጥርም ከፍተኛ ነው። የወደሙ ትምህርት ቤቶች አሉ፣ በተፈጥሮ አደጋ፣ በግጭቶች የወደሙ ስለዚህ ዳንስ ሰላም እስኪሰፍን ድረስ እዚህ ላይ ምንድን ነው የሚሰራው የሚለውንም ነገር የተገለጸ ነገር የለም። በመጨረሻ የግብአት ጉዳይ ላይ ትምህርት ቤቶች ለምሳሌ ማትማቲክስ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂ ላቦራቶሪዎች የሳይንስ ላቦችን ጨምሮ በርካታ ትምህርት ቤቶች ኤሌመንተሪ ስኩል ላይ የሳይንስ ኪቶች የላቸውም። ላቦራቶሪዎች ኦልሞስት ስቶሮች እንደሆኑ ነው ብዙ መምህራን የሚገልጹልን። እዚህ ሀገር በተደጋጋሚ እንደምናገረው የፕራዮሪቲ ችግር አለው። በርካታ ገንዘብ ቅድሚያ ባይሰጠው ኤሪያ ላይ ስፔንድ ይደረጋል ወይ ራስ ልጆቻችን የምናስተምርበት የትምህርት ስርዓት ላይ ግን፣ ላቦራቶሪዎችን እንኳ ፕሮፐርሊ ስታብሊሽ የማረግ የፈራረሱ ትምህርት ቤቶችን የመጠገብ ላይ መንግስት ኢንቨስት የሚያደርገው ነገር በጣም ዝቅተኛ ነው። ክቡር ሚኒስትሩም የበጀት የፋይናንስ ሚኒስትሩ የባለፈውን የህ የዚህን አመት በጀት ሲያቀርቡ ይህንን ጉዳይ ሳነሳ ነበር። አሁንም በእርስ ሪፖርት ላይ ያየሁት ከረጂ ድርጅቶችና ከህብረተሰብ ተሳትፎ የተሰሩ ስራዎችን እንጂ በመንግስት በኩል ምን ያክል ፋይናንስ ተደርጎ ምን ያክል አዲስ ትምህርት ቤቶች ተገነቡ፣ ምን ያክል ቤተሙከራዎችና ላይብራሪዎች ተገነቡ ምን ያክል ማሻሻያ ተደረገ የሚለው ሪፖርት ውስጥ በግልጽ አልተመላከተም። ስለዚህ በዚህም በኩል የተማጽኖ ያክል ነው። ከሌሎች ሌሎች ሌሎች ነገሮች በሂደት ይደርሳሉ። አትሊስት መልቲፕላየር ኢፌክት ያላቸው የሀገርን የወደፊት እጣ የሚወስኑ እንደ ትምህርትና ፕሮዳክቲቭ የሆኑ የኢኮኖሚ ሴክተሩ ላይ ቅድሚያ ተሰጥቶ ኢንቨስት መደረግ አለበት። ትምህርት ደግሞ የነገር ጉዳያችን የሚወስን ስለሆነ እነዚህን ጉዳይ ለማሻሻልስ ሚኒስትር መስሪያ ቤቱ ምን እቅድ አለው? የተሻለ በጀት ለነዚህ ፋሲሊቲዎች ለትምህርት ኢንቨስትመንት ለማግኘት ምን እቅድ አለው? ማብራሪያ ሊሰጥ ለማለት ነው። በጣም አመሰግናለሁ። አይ ቲንክ መምህርም ስለሆኑ ነው መሰለኝ። የተከበሩ አቶ ደሳለኝ በደንብ ነው ያነሱት ይሄን ጥያቄ ጠንቀር አድርገው። የምን ጥያቄ የሌለው ነገር ነው። ኢንሴንቲቭ ኢዝ ኤክስትሪምሊ ኢምፖርተንት ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናም። ለመምህራን ግን ብቻ አይደለም በቂ ደሞዝ የማንከፍለው ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም በጣም ዝቅተኛ ነው። ሶ ባጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራን በሲቪል ሰርቪስ ማዕቀፍ ውስጥ ነው ያሉት። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም በሲቪል ሰርቪስ ስኬል መሰረት ነው። የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ ስኬል አልወጣለት ቲፒካሊ ከአንድ እስከ 22 ተነሱት፣ የሲቪል ሰርቪስ እንትምሶ ደግሞ ላሻሽል እንኳን ብትል ዘ ሆል ሲቪል ሰርቪስ ካላሻሻል ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣበት ጫና በጣም ከባድ ይሆናል እና አንዱ የዩኒቨርሲቲዎችን ሪፎርም ስንጀምር፣ አንዱ ይሄ ራስ ገዝ የሚለውን ነገር ያደረግ ነው። ዩኒቨርሲቲዎች የራሳቸውን ገቢ አግኝተው መጠቀም የሚችሉበት እና የራሳቸውን የመምህራን ደሞዝ ስኬል ማውጣት አለባቸው ያልነው ለዚህ ነው። አዲሱ የትምህርት ሪፎርም ደግሞ የሚሰጠን የትምህርት ሴክተር ሪፎርም ይሄ ከሲቪል ሰርቪስ ሪፎርሙ ጋር በተያያዘ የሚሰጠን እድል ምንድነው? የትምህርት ሴክተሩን የማትጊያ ስርዓት ዩኒክሊ ትምህርትን በሚመለከት ዲፋይን ማድረግ ከቻልን፣ ዜን ሜሪት ሊሽ ሬላቲቭ ፍሪደም ይኖራል። የተወሰነ ነጻነት ይኖራል። የትምህርት እንትኑን ለማሳደግ ናው። ከዚህ ጋር ተያይዞ መምህራን ትምህርት ወደ ትምህርት ዘርፍ ጥሩ ጥሩ ተማሪዎች እንዲመጡ ለማድረግ ምን እየታሰብበት ነው? ዳይሬክትሊ ከዚህ ጋር የተያያዘ ነው። አይ ሚን ትምህርትን ወይም መምህርነትን ተመልሰን የተከበረ ሙያ እናድርግ። የተከበረ ሙያ ማድረግ ማለት እኔ በምንም በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት፣ በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሳል። እኛ አሜሪካን ሀገር በምናስተምር ጊዜ እንቀልድ አለን እንቀልድ ነበር፣ የቀልድ ሳይሆን በትክክለኛ ፋክት፣ የአሜሪካን መንግስት ለመንግስት ትምህርት ቤት መምህራን የሚከፍለው ደሞዝ በአመት ለአንድ እስረኛ ከሚያወጣው ያነሳል። ለእስረኛ እስረኛ ወጪ ከሚያወጣው ያነሳል። እኔ በማስተምር ጊዜ ተዚ ለኛላ አሜሪካን ሀገር ለአንድ እስረኛ ሆነ አበሬጅ ዶላር በአመት ያወጣሉ። አማካይ የትምህርት ቤት መምህራል ወደ 34000 ነበር የሚያደርጉ ኢሹ ፎር ዋን ኦር አናዘር ስትሬንጅ በሆነ ሪዝን መምህርነት ነው መሰለ ሙያ ኢንተርምስ ኦፍ ፔይ አይደለም። ዋናው ማድረግ ያለብን አትሊስ ከችግር የወጣ ሙያ እንዲሆን ማድረግ ነው። ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብያለ ምንም እድሜ ልኬን የኖርኩት አስተማሪ ወኝ። እየተቸገሩ ግን አይሆንም። ልጄን ምን አበላለው እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ፣ ይሄንን መስራት አለብን። ይሄንን በሚመለከት ቁጭ ብለን ቅድም ቅድም ያቁጥን አይነት የፊስካል እንትኑን ጠብቀን መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። እስኪ ምናልባት ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሽቲቭ የጀመር ነው። እኛ ተስፋ የምናደርገው በሚቀጥለው አመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያርጉ ለማድረግ እየሞከር ነው። ይሄ ግን ሲግኒፊከንት የሆነ የመንግስትን አቅም የሚጠይቅ ነው የድሀ ሀገር መሆን እደ ሀገር መንግስትም መሆን ነው። ሚኒንግ መንግስት የሚኖረው አቅም በዛው ልክ የተገደበ ስለሆነ አንዳንድ ጊዜ ከአቅማችን በላይ ይሆናል እና ፍራስትሬቲንግ ነው ይሄንን ነገር ማድረግ ግን ማለፍ ያለብን ነገር ነው። ዝም ብለን የምንተወው አይደለም። ሌላ የተነሳው ከቋሚ ኮሚቴው የትምህርት ቤት መምጣት ያልቻሉ እና ወደ ሰባት ነጥብ ሁለት ሚሊዮን አካባቢ የሆኑ ተማሪዎች በእድሜያቸው ትምህርት ቤት መግባት ሲኖርባቸው ያልገቡ፣ አንዳንድ የውጭ ሀገር የተባበሩት መንግስታት አይነት እስከ አስር ሚሊዮንም ነው ይላሉ ተብሏል። እኔ እሱን እሱ አላምንም። አይ ቲንክ 7.2 ሚሊዮን ይህ በጣም ብዙ ግዋልን፣ እሱ 10 መድረሱ አይደለም። 7.2 ሚሊዮን ልጆቻችን ትምህርት ቤት መግባት አለመቻላቸው በጣም በጣም ሊያሳስበን የሚገባ ጉዳይ፣ ግን ዝም ብለን የምናወራው አይደለም። ሪሊ ከምር ይሄን ነገር ካሰብንበት እንደ ህብረተሰብ ትልቁ እንትን ትልቁ ይሄንን የሚያመጣብን ያለው ግጭቶች ናቸው። እነኚህ ግጭቶች መፍታት እንኳን ባንች በሁሉም ሳይል ያሉ በግጭት ውስጥ የሚሳተፉ ሰዎች ትምህርት ቤቶችን መተው እንዴት ያጣ እንዴት ለአንድ ማህበረሰብ እናስባለን የሚሉ ኃይሎች በየትኛውም ሳይድ እንዴት ነው መምህራንን የሚገሉት? እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉ ሮ እንደ ህብረተሰብ ኮንሽስ መሆን አለብን። እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን፣ ፎር ዋን ሪዝን ሆናላለ። ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም በጣም ያሳዝናል፣ ያሳፍራል። በጧፉ ያርጉኝ እያደረግን ያለ ነው። እሱን ሁሉ ነገር ታርጌት ነው፣ የፖለቲካ ታርጌት፣ ሁሉንም ነገር የፖለቲካ እንትን እናደርገዋለን ሱ ትምርትን ከትምርት ነፃ አናውጣው፣ ከፖለቲካ ነፃ አናውጣው። ምን ነው ፓርት፣ ለዚህ ነው ቢኮዝ የሁላችንም እዳ ነው። ይሄንን ካበላሽና አሁን ለኝ 7 ነጥብ 2 ሚሊዮን ልጆች አንድም ተከበረ ምክር ቤት አባል እንዳሉት ምን ዋጋ አለው ብለው እየተሰደዱ ነው ማለት ነው ወይንም ወጣት ልጃገረዶች ያለ እድሜያቸው እያገቡ ነው ማለት ነው። ኦር ኦል ካይንድ ኦፍ ሌሎች ሶሻል ፕሮብለሞች ነው ይዞ የሚመጣው በአንድ ላይ። ዛትስ ዋይ እንደ ህብረተሰብ ኖ ማለት መቻል አለብን። ከፖለቲካ እንትን ውጪ ዋቴቨር አወር ፖለቲካል ኢንክሊኔሽን ዋቴቨር የኛ ፖለቲካ ኢንክሊኔሽን ምንም ይሁን ምን፣ አንዳንድ ነገሮች ኖ ኖ ኖ ከዚህ ጋር ማለፍ የለበትም የምንለው ነገር መኖር አለበት እና እኔ አይ ቲንክ አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን። ኤቭሪ ሳይድ ኤንድ አይ አም ኖት ቴኪንግ ሳይድ፣ ሁሉንም ነው አቁሙ ማለት ያለብን እንደዚህ አይነት ነገር ውስጥ መገባት የለበትም። ቢካዝ ይሄው አሁን የምንነጋገርበት ምክንያት ኢት ኢዝ ቢኮዝ ኢት ሃዝ ቢከም የህብረተሰብ ዕዳ የአገር ዕዳ እየሆነ የሚቀጥለው ትውልድ ዕዳ እየሆነ ስለሆነ ነው። ናው እግረ መንገዴም በዚሁ ጨርሸው እንዲሄድ እነኚህን በአንድ ምክንያት ወይም በሌላ የተፈናቀሉ ተማሪዎች በአስቸኳይ ሁኔታ ትምህርት መስጠት የሚቻልበት መንገድ አለ ወይ ተብሎ የጠየቀው፣ በተወሰነ ደረጃ ከግጭት ወጣ ሲሉ ቶሎ ካቻፕ እንዲያደረጉ ለማድረግ ብዙ ሙከራዎች እያደረግን ነው። ለምሳሌ አሁን በአማራ ክልል በግጭት ምክንያት ወደ 12ኛ ክፍል ለመፈተን ችግር ገጥሟቸው የነበሩ ብዙ ተማሪዎችን ከጊዜው አሳልፈን እንደገና እንዲመዘገቡና እንትን እንዲሉ ግን ደግሞ የማሟያ ትምህርት በቶሎ በአስቸኳይ እንዲሰጣቸው ለማድረግ እየሞከርን ነው። ግን ትስኖት ሁሉንም ነገር ሶልባ ያደርገው። ባለፈው ጊዜ ለትግራይ ራይ ሴም ቲንግ ለማድረግ ሞክረናል። መፍትሄው እነኝ ግጭቶች ማቆም ወገኖች ሌላ መፍትሄ የለውም። እነ ግጭቶች የፖለቲካ መሳሪያ እናረጋለን ብለን ልጆቻችንን እንዳንጎዳ ማድረግ ማድረግ እንደሎንግረን በአጭር ጊዜ ግን ትንሽ ቀዝቀዝ የሚያረጉ የሎንግ ተርም መጥፎነቱን ሊቀንሱ የሚችሉ እርምጃዎች መውሰድ መሞከር አለብን። እየሞከርን ግን በአንድ መልኩ ወይም በሌላ ዘላቂው መፍትሄ ያኛው ነው። ማለት ቀጥሎ የቀረበው ፈተናውን የሚያልፉ ውጤቶች እጅግ አነስተኛ ተማሪዎች ከመሆኑ በላይ ያመጡ አንድም ተማሪ የማያሳልፉ ትምህርት ቤቶች በርካታ በመሆናቸው ከፍ ለማድረግ ታስባላችሁ ወይ? እንደው ከ ከፍ ይላል ብላችሁ ታስባላችሁ ወይ? እኛማ ደስታውን አንችለውም። ከፍ ቢል ምንም የሆነ ማሳኪስቲክ የሆነ ችግር የለብንም። እኛ ተማሪ እንዲወድቅ የምንፈልግበት ምክንያት የለም። ተማሪ እንዲያልፍ እንፈልጋለን፣ ግን ተምሮ እንዲያልፍ ነው። አጭበርብሮ፣ ሰርቆ፣ ኮርጆ ምናምን እንዲያልፍ በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራ ነው በሽታ ነው። ለረጅም አመታት የሰራ ነው በሽታ ነው። ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው። የወላጆች ነው። ቢኮዝ ኢን ሰም ፕሌይስ ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደርጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። ዋይ ቢኮዝ የክልል የፖለቲካ አስተዳደሮች የነሱ ብሔሮር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲዘጧቸው የነበረ። የመምህራን ችግር ነው፣ ቢኮዝ መምህራን ዋና አሰራቂዎች ነበሩ። ፎረሎም ታይም መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ይሄ ውጤት ልጆቻችንን ነው መከራ ውስጥ ፈተናዎችን በሚመለከት በኋላ ሶ ዋና ፕሮብለሙ አይ ቲንክ ዶክተር ደሳለኝ ያን ጊዜ አልነበረም መሰለኛ፣ አት ዋን ፖይንት የትምህርት ምዘናዎች ኤጀንሲ ልክ ፈተና የመጀመሪያው ፈተና ውጤት እንደመጣ፣ የተከበሩ ዶክተር ነገሪት እዚህ ይሎታል ይመስለኛል። እንደውም በእንትንም ደረጃ በትምህርት ጉባኤም ላይ አንስተን ጥናት ኢንዲፔንደንት የሆኑ የዩኒቨርሲቲ መምህራን የፈተና መስጠት ማዘጋጀት፣ የፈተና ክብደትና ቅለትን በሚመለከት የተቀየረ ነገር አለ ወይ የሚለው የመጀመሪያ ጥናት ነበር። ወደ ሰላሳ አርባ የዩኒቨርሲቲ መምህራን የተሳተፉበት ጥናት። ያ ጥናት ኦፕሊ ለዚህም እንትን ለተከበረው ምክር ቤት ቀርቦ ነበር። እዛ ላይ የተባሉ ምንም፣ በቅለትና በክብደት ሚዛን ፈተና ሲሰጥ ሜዠር የሚደረግባቸው ሚዛኖች አሉ በዛ ሚዛን ያ ፈተና ቅንጣት ታክል ቅንጣት ታክል ልዩነት የለውም፣ ከዛ በፊት ሲሰጥ ከነበረው ፈተና። ሚኒንግ የፈተና መውደቁ ጥያቄ ፈተናው ድንገት ስለከበደ አይደለም። ኦር ከዚህ በፊት ሲሰጥ ከነበረው የተለየ ሽምደዳ የሚያስፈልገው ኦር ምናምን ስለሆነ አይደለም። ኢት ሀዝ ኖቲንግ ቱ ዱ ዊዝ የፈተናው ምንነት። ኢት ሲምፕሊ ኢዝ በሌላ መንገድ ፈተና ማለፍ ተለመደና ማንም ተማሪ ኦር አትሊስት የተወሰኑ ጎበዝ ተማሪዎቹ ካልሆኑ በቀር ትምህርትን ተከታ